ኦሮሞ ፈርስት ፖስት፣ ትክክለኛ መረጃ ለሕዝብ። እንደምን አመሻችሁ! የተወደዳችሁ የኦሮሞ ፈርስት ፖስት ተመልካቾች እንኳን ወደ ኦሮሞ ፈርስት ፖስት የዜና እወጃ በሰላም መጣችሁ። የዛሬን ዋና ዋና የዜና አርዕስተ ዜናዎችና ዝርዝር መረጃዎችን ይዘን ቀርበናል በመጀመሪያ የመከላከያ ሰራዊት ጠቅላይ ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ በፓርላማው ባደረጉት ንግግር ኢትዮጵያ የቀይ ባህርን በተመለከተ ፍራቻ ሊኖራት እንደማይገባ ገልጸዋል። በመቀጠልም በአማራ እንዳ ኦሮሚያ ክልሎች የሰራዊቱ ተልዕኮ ወደ ማብቂያው እየተቃረበ መሆኑን አስታወቀዋል። ይህንን ወሳኝ ጉዳይ በዝርዝር የምንመለከተው ይሆናል። በሌላ ዜና ደግሞ የህወሓት ሊቀመንበር ደብረጺዮን ገብረ ሚካኤል ከፈኖ ጋር ሰላም መፈለግ ነውር እንዳልሆነ ተናገረው። ኤርትራን ጨምሮ ከጎረቤት አገራት ጋር ሰላምን መፈለግ እንደ ክህደት ሊቆጠር አይገባም ሲሉም አስምረውበታል። ወደ ተፈናቃዮች ጉዳይ ስንሸጋገር የተፈናቃዮች ተወካዮች የፕሬዝዳንቱን ጽህቤት ሰብሮ መግባታቸው ተዘግበዋል። እነዚህ በአምስተኛ ክረምታቸውም በስደተኛ መጠለያ ውስጥ ሊያሳልፉት ጥቂት ከናት የቀራቸው ተፈናቃዮች መንግስቱን በእምባ ታጅበው ሲለምኑም ታይተዋል። በተጨማሪም የጠቅላይ ሚኒስትሩ ሃላላ ኬላ ሪዞርት የሰራተኞችን ደመወዝ መሸፈን አለመቻሉ ተሰምቷል። ባለፉት ስድስት ወራት ውስጥ ሪዞርቱን የጎበኙት አርባ አንድ ሰዎች ብቻ መሆናቸውንም መረጃዎች ያሳያሉ። የአማራና ትግራይ ክልሎች አዋሳኝ አካባቢዎችን በተመለከተ በተባበሩት መንግስታት የተሰራቸው ካርታና የተሰጠው ስያሜ አሁንም የውዝግብ መንስኤ ሆኖ ቀጥሏል። በትግራይ የሚንቀሳቀሱ የሲቪል ማህበራትና የፖለቲካ ፓርቲዎች አካባቢዎቹን አከራካሪ በማለት መሰየሙን ተቃወመዋል የዜና እወጃችንን ስንጨርስ ጋዜጠኛ ተስፋ አለመልደስ ይግባኝ ሰሚ ችሎት ዋስትና ቢፈቅድለትም ፖሊስ አሁንም በቁጥጥር ሥር እንደዋለ ነው። ጉዳዩ ወደ ሰበር ሰሚ ችሎት መምራቱም ምንጮች ገልጸዋል። አሁን ደግሞ የዛሬውን ዋነኛ ዜናችንን በዝርዝር እንመለከታለን። ፊልድ ማርሻል ብርሃኑ ጁላ የፓርላማ ንግግር ዝርዝር ትንተና። የመከላከያ ሰራዊት ጠቅላይ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ ዛሬ ለሕዝብ ተወካዮች ምክር ቤት ባደረጉት ንግግር ብሔራዊ ደህንነትና ቀጠናዊ መረጋጋትን አስመልክቶ ቁልፍ መግለጫዎችን ሰጥተዋል ፊልድ ማርሻሉ ኢትዮጵያ ወደ ቀይ ባህር የመድረስ ስትራቴጂያዊ ፍላጎታን በተመለከተ ፍራቻ ሊኖራት እንደማይገባ አጽንዖት ሰጥተው ቀይ ባህር የእኛ ነው ሲሉ ተናግረዋል። በአሁኑ ወቅት በመካሄድ ላይ ያሉ ወታደራዊ ዘመቻዎችን በተመለከተ ፊልድ ማርሻል ብርሃኑ በአማራና ኦሮሚያ ክልሎች የሰራዊቱ ተልዕኮ እየተቃረበ መሆኑን አረጋግጠዋል። ክልሎቹ የራሳቸውን ሰላም በራሳቸው እንዲያስተዳድሩ ለማስቻል ጥረቶች እየተደረጉ መሆኑን ገልጸው ጠላት አላክመናል ክልሎችም የተጠናከሩ ነው ሲሉ ተናገሩ። ይህንን የተናገሩት ቀደም ሲል ጠላት ተብለው የተገለጹትን አካላት በአማራና ኦሮሚያ ካሉ ወጣቶች መካከን የተወሰኑትን ጨምሮ ነው። በቅርብ ጊዜ ውስጥ ሰራዊቱ ክልሎቹን የራሳቸውን ደህነት በራሳቸው እንዲመሩ ወደ ማስቻል እየተሸጋገረ መሆኑን ደግሞ ገልጸዋል። ይህ መግለጫ ከቅርብ ጊዜ ወዲህ የደቡብ እዝ ምክትል አዛዥ በሁለቱ ክልሎች ያለው ሰራዊት እስከ ሰኔ 30 ድረስ ወደ ካምፑ ገብቶ ለሌላ ግዳጅ ደመ እንደሚዘጋጅ መናገራቸውንም ተከትሎ የመጣ ነው። ሆኖም ይህ የጊዜ ገደብ እየተቃረበ ቢሆንም በሁለቱ ክልሎች በተለያዩ አካባቢዎች ውጊያዎች አለማቆማቸውን ምንጮች ያሳያሉ። የፊልድ ማርሻሉ የፓርላማ ንግግር በአብዛኛው በቀይ ባህር ጉዳይ ላይ ያተኮረ ነበር። ጄኔራል ኢታማዦር ሹም ሞካ በስም በቅልጽ ቃል ተጠቀሰ። ጄኔራል ከፊልድ ማርሻሉ ጎን በመሆን ሲናገሩ ወደብ ለማግኘት ሕይወታችንን ለመሥዋት ዝግጁ ነን፣ ደሃ ሆነን አንቀጥልም ሲሉ ባለሥልጣናት በተገኑበት መድረክ ላይ ተናግረው ነበር። ዛሬም በፓርላማው ቀርበው ያደረጉት ንግግር በአመዛኙ ከዚህ የቀይ ባህር ጉዳይ ጋር የተገናኘ ሲሆን የፓርላማ አባላት ካነሷቸው ጥያቄዎች ውስጥ ደግሞ ኤርትራ ክልሉን ለማተራመስ እየተንቀሳቀሰች ነው የሚለው ይገኝበታል። የዜና አወጃችንን ስንጨርስ ጋዜጠኛ ተስፋ አለመልደስ በይግባይ ሰሚ ችሎት ዋስቱና ቢፈቀድለትም ፖሊስ አሁንም በቁጥጥር ሥር እንደዋለ ነው። ጉዳዩ ወደ ሰበር ሰሚ ችሎት መምራቱንም ምንጮች ገልጸዋል። አሁን ደግሞ የዛሬውን ዋነኛ ዜናችንን በዝርዝር እንመለከታለን። ፊልድ ማርሻል ብርሃኑ ጁላ የፓርላማ ንግግር ዝርዝር ትንተና። የመከላከያ ሰራዊት ጠቅላይ ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ዛሬ ለሕዝብ ተወካዮች ምክር ቤት ባደረጉት ንግግር ብሔራዊ ደህንነትና ቀጠናዊ መረጋጋትን አስመልክቶ ቁልፍ መግለጫዎችን ሰጥተዋል። ፊልድ ማርሻሉ ኢትዮጵያ ወደ ቀይ ባህር የመድረስ ስትራቴጂያዊ ፍላጎቷን በተመለከተ ፈራቻ ሊኖረት እንደማይገባ አጽንኦት ሰጥተው ቀይ ባህር የኛ ነው ሲሉ ተናግረዋል። በአሁኑ ወቅት በመካሄድ ላይ ያሉ ወታደራዊ ዘመቻዎችን በተመለከተ ፊልድ ማርሻል ብርሃኑ በአማራና ኦሮሚያ ክልሎች የሰራዊቱ ተልዕኮ እየተጠናቀቀ መሆኑን አረጋግጠዋል። ክልሎቹ የራሳቸውን ሰላም በራሳቸው እንዲያስተዳድሩ ያስተዳድሩ ለማክቻል ጥረቶች እየተደረጉ መሆኑን ገልጸው ጠላት አዳክመናል። ህወሓት በምርጃ ቦርድ መሰረዙን ተከትሎ ደብረጽዮን ይህ መሰረዝ ከፕሬቶሪያ ስምምነት ተነጥሎ የሚታይ እንዳልሆነ አስረድተዋል። ለጋዜጣው ድርጅታቸው የተሰረዘው ባለፈው ግንቦት አምስት ቀን 2013 ዓመት የኢትዮጵያ ዘመን አቆጣጠር እንጂ ህጋዊነቱን የተነጠቀው በዚያ በጦርነቱ ወቅት መሆኑን አስታውሰዋል። ምርጫ ቦርድ በሰተን ፈቃድ የተፈረመ ስምምነትም ይሁን የተቋቋመ ያለው ጊዜያዊ አስተዳደር እንደሌለ መታወቅ ይገባዋል ብለዋል። ትልቅ ችግር የሚፈጠረው ግን በምርጫ ቦርድ ስለተሰረዛችሁ በፕሪቶሪያው ስምምነትም አናውቃችሁም ካሉ ነው ሲሉም የገለጹት ያ ችግር ደግሞ ከእኛ ጋር ብቻ ሳይሆን ከትግራይ ህዝብ ጋር ጭምር ይሆናል ብሏል። አሁን ባለው ነባራዊ ሁኔታ ግን ስምምነቱ እንዲፈጸም ዘላቂ ሰላምም እንዲመጣም ከጊዜያዊ አስተዳደሩ ጋር በትብብር የሰራን ነው። ከፌዴራል መንግስት ጋርም በንግግር የሚፈቱ ጉዳዮችን በዚያው መንገድ መስራት እንደሚሹ አስቀምጠዋል። በሌላ ዜና ደግሞ የጠቅላይ ሚኒስትሩ ሃላላ ኬላ ሪዞርት የሰራተኞችን ደመወዝ መሸፈን አለመቻሉ ተሰምቷል። ሃላላ ኬላ ሪዞርት የገንዘብ ችግር ገጥሞታል። የብልጽግና ፓርቲ አመራሮች በተደጋጋሚ ሲያወሱት ከነበሩት የመዝናናኛ ሪዞርቶች መካከል አንዱ ሆነውና በጠቅላይ ሚኒስትሩ ሐሳብ አመንጪነትና አነሳሽነት ከተገነቡት ሃላላ ኬላ ሪዞርት ከፍተኛ የፋይናንስ ችግር እንደገጠመው ታውቋል። ምንጮቻችን እንደገለጹት ሪዞርቱ የሰራተኞቹን ደሞዝ መሸፈን ተስኖታል። ባለፉት ስድስት ወራት ውስጥ ሪዞርቱን የጎበኙት ሰላሳ አንድ ሰዎች ብቻ መሆናቸው የተገለጸ ሲሆን ይህም የሪዞርቱን የሥራ ምቹህነትና የገንዘብ አያያዝ ጥያቄ ውስጥ ይጥላል። በሪዞርቱ ዙሪያ የቀጠለው ዘገባ የብልጽግና ፓርቲ ባለስልጣናት ይህን ሪዞርት ሲያስታወቁት አዲስ አበባ እና ሌሎች ከተሞች ከጨነቃችሁ፣ ከደበራችሁ፣ ሁኔታ ካልተመቻችሁ ኢትዮጵያ